የማይታመን ነገር ነው የተፈጠረው። ቤዚ ድንገት መታለች። ሰላም ሰላም፣ ወደ ቻናል ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ። በአስገራሚ ሁኔታ ቤዝዬ እምር ድምቅ ብላ መለሎ ሆና የመጣችሁ እናንተ እንዴት አምሮባታል። ጸጉሯን ተቆርጠዋለች። በእርግጥ ግን አምሮባታል። ቢሆንም እኔ ግን ምንም ያክል የሰው ልጅ ተራርቆ ቢኖርም የሆነ ቀን ላይ እንደሚገናኝ ነው። በጣም ይገርማል። እኔ ከሄደች ጀምሮ አንድ ቀን አንድ ቀን ትመጣለች የሚል እምነት አልነበረኝም በፍጹም ግን ድንገት መታ። ኤፍሬም አይደለም ሁሉ ሰው ሰርፕራይዝ ሆኗል። እሱማ ተውት፣ ፎቶ ራሱ ይለያል እንደደነገጠና። እውነት ሴት ልጅ ለወደደችውና ላመነችበት ነገር ማች ነች ይባላልና። አላቅም ለምን እንደመጣች ባላቅም፣ ግን መምጣቷን በጣም ነው ደስ ያለኝ ማለት ነው። እንግዲህ ፍቅራቸው ይቀጥላል አይቀጥል የሚለውን ነገር ፈጣሪ ብቻ ነው የሚያውቀው። ስላየዋት በጣም ደስ ብሎኛል። የምር በቃ ስሬ ሲሆነ ደስታ ነው የተሰማኝ። እንግዲህ ኤፍሬም እና ቤዚ አንድ ሰሞን ብቅ ብቅ እያሉ እንደ ፍቅር እንደ ፍቅር ነበረ ነገሩ። ነገር ግን ያን ነገር ገና ከግብ ሳይደርስ ምንም ነገር ሳናቀው ጫፍ እንደደረሰ ነው ድንገት ተነስታ ቤዚ የጠፋችው የሄደችው ነው። በዛ ሰዓት እኔ ልክ የቤተሰብ እጅ ያለበት ነው የሚመስለኝ። ምክንያቱም ዝም ብላ አይደለም ዴ ተነስታ የጠፋችው። ስልክ እስከ መቀየር ድረስ እሱን እስከ ለማግኘት ድረስ ነበር የደረሰችው ና ስልክ ከቀየረች እንግዲህ ቤተሰብ አልፈለገን ብዬ ነበር በዛ ሰዓት የደመደምኩትና፣ ብቻ አላቅም። ሳያት በጣም ደስ ብሎኛል። እና ቤዚዬ በጣም ጣፋጭ የሆነች የምትወደድ ሴት ነች፣ ደርበብ ያለች ሴት ልጅ ታውቃላችሁ። እንግዲህ የምትወደድበት ምክንያት ምንድነው? ደርበብ ስትል አነጋገሯ፣ አረማመዷ ሲያምር የምትናገረውን ስታውቂ። እንዲህ ቀልቀል ስትል ጥሩ አይደለም ሴት ልጅ። እና ቤዚ ደግሞ ከዛ ውስጥ አይደለችም። በጣም የተረጋጋች፣ በጣም ደርባባ ሴት ነበረች። እና እንግዲህ የጋሽ አለማየሁን ልጅ ጠብ ያደረገች ቤዚ አላቅም። እኔ እንጃ ምን እንደሚፈጠር አላቅም፣ ምክንያቱም ኤደን አለች ኤደን የኤፍሬም አፍቃሪ ነች አፈቅራለሁ ብላ ሚዲያ ላይ እየወጣች ነችና እሷ ራሱ ምን እንደሚሰማት አላውቅም ግን ማለት አሁን ኤፍሬም ከኤደን ጋር ቢሆንም ምንም አይነት ነገር አላቸው ብዬን ያላስብም ባለፈው የተጣሉ ጊዜ በጣም ብዙ ነገሮች ነበር የተፈጠሩትና እሱን ለመፈተን የወደኛ ላይ ወደኛ የሚለውን ነገር አድርጋም ነበረ ቤዚ ማለት ማለቴ ኤደን ነገር ግን ከኤፍሬም ላይ እኔ የተረዳሁት ነገር ምን እንደሆን ታውቃላችሁ ፍቅር እንደሌለው ነው ጀስት ኖርማል ጓደኛ እንደሚቀጥል ግን ፍቅር እንደሌለው ምናልባት ይሄ ነገር ከቀጠለ የሆነ ቀን ላይ ልቡ ሊቀየር ይችል ነበረ ግን በዚህ ሰዓት ላይ ከኤደን ጋር ኤፍሬም ምንም አይነት የፍቅር ግንኙነት የለውም። በግድ የሚሆን ነገር የለም እያለ ነበር ሲያወራ የነበረው። እና ስለዚህ አላቅም ብቻ ግን ኤዱዬ እንግዲህ አይዞች ምንም ማድረግ አይቻልም እውነት ለፍቅሯም ከሆነ የመጣች ወይም ደግሞ የምታስረዳው ነገርም ካለ ምንም የምናውቀው ነገር የለም፣ ግን ስሬ ስነግራችሁ ማለት ነው በጣም ከልቤ መነጨ ደስታ ነው የተሰማኝ ቤዚን ስላየኋት። የኔ ቆንጆ በጣም ብዙ ሰው ነው የሚወዳቸው። ልክ እንደ ሁሉም አድናቂ እንዳላቸው ኤፍሬምም እና ቤዛ አድናቂ ነበራቸው እና ቤዚን የሚወዱ በጣም ብዙ ነበሩ። እነሱም ተስፋ ነበራቸው አንድ ቀን እንደምትመለስ ብቻ፣ የሰው ተስፋ በጣም ነው የሚገርመኝ እስካሁን በነ ማን ነበር ማርኬ እና ሄሉ ራሱ እኮ ተስፋ ያልቆረጠ ሰው አለ፣ ይታረቃሉ፣ አንድ ቀን አንድ ቀን አብረው ይሆናሉ የሚል ሰው ነው ያለው እና ብቻ፣ እስኪ በኋላ የሚፈጠረውን ነገር አብረን እናያለን ማለት ነው። የኤፍሬምን ሪያክሽንም እናያለን።